እስሙን ጃሚኡን ሊኩሊ ማ ዩሂቡሁላህ ወየርዳህ፣ አላህ የሚወደውና የሚፈልገው ነገር በጠቅላላ ዒባዳ የሚል ስያሜ የሚሰጠው ነው። ከንግግርም ሚገኝ በተግባርም ሚሰራ፣ በውስጣችን በልብ የምንፈጽመው ይሁን ወይም በውጭ የሚታይ በሰውነት አካላችን የምንተገብረው አላህ የሚወደውና የሚፈልገው ነገር እስከሆነ ድረስ

ባህላዊ ልማዶቻችን የሆኑት ነገሮች መብላት፣ መጠጣት፣ መልበስ ራሱ ዕባዳ ተደርገው ይቆጠራሉ። ምን ከታሰበባቸው እነዚህ ነገሮች ኢዛ ቁሲደ ቢሃ እምቲሣል አምሪላሂ አዘ ወጀል ወልእስቲዓነቱ ቢሃ ዓላ ጣዓቲሂ የአላህን ትእዛዝ ለመፈጸም ያግዙናል ብለን ካሰብን በነሱ በመታገዝ ዕባዳችንን በተሻለ መልኩ እንፈጽማለን ብለን ከልባችን ከነየትን የምንበላው የምንጠጣው የምንለብሰው የምን ራሱ ዒባዳ መሆን ይችላል፣ ማለት ነው። ዋናው ንያ ነው። ነቢያችን አለይሂ ሰላቱ ወሰላም ኢንነመል አዕማሉ ቢንኒያ እንዳሉት ሰራ በጠቅላላ አላህ ዘንድ ተቀባይነት የሚኖረው ንያ ሲስተካከል ስለሆነ የምትበላውና የምትጠጣው ጥሩ ጤናና ጉልበት አግኝተ ባገኘኸው ጉልበት ኢባዳህን በአማራ መልኩ ለማድረግ ሌሊት ተነስተህ ሶላትህን አስረዝመ ለመስገድ ከልብህ ነይተህ ከሆነ መብላትና መጠጣትህ በራሱ እንደ ዒባዳ ይቆጠርልሃል። በዲኒል ኢስላም ውስጥ ዒባዳ ሰፊ ነው ማለት ነው። ትርጓሜው ሁሉን አቀፍ የሆነ የህይወት ዘርፍን የሚያጠቃልል ነው። እያንዳንዱ እንቅስቃሴያችን ኒያችንን ካስተካከልን ዒባዳ ማድረግ እንችላለን። ስራ ስትሰራ ሱቅ ከፍተህ ስትነግድ፣ ወይም በሌላ የንግድ ስራ ውስጥ ስትሰማራ አላማህን ካስተካከልክ፣ የምትነግድበትን አላማ መሰረት ካስያዝከው ንግዱ በራሱ ዒባዳ ሊሆን ይችላል። ለምንድን ነው አንተ ትርፋማ ለመሆን ወደ ስራው ዓለም የተቀላቀልከው? አንተ ትርፋማ ከሆንክ አላህ ከሚሰጠህ ትርፍ ላይ ለዱንያ ቀለብ፣ ለቤትህ እና ለመሳሰለው ብቻ ሳይሆን አላህ የሚወዳቸውንም ሌሎች ተግባራቶች ለማድረግ ከነየትክ፣ የአላህን ቤት ለማሰራት፣ የተቸገሩ ሰዎችን ለማብላት፣ የተጠሙትን ለማጠጣት፣ የታረዙትን ለማልበስ፣ የመሳሰሉትን መልካም ስራዎች አላህ የሚወደውን ለማድረግ ከልብህ ከነየትክ ከእያንዳንዱ አምስት ሳንቲምና አስር ሳንቲም ጀርባ የምታተርፈው ነገር እንደ ዒባዳ ይቆጠርልሃል። ምክንያቱም የነጋዴነትህ ወይም ደግሞ በስራ የመሰማራትህ አላማ በዱንያ ነገሮች ላይ ብቻ አልተገደበም። ተከራይተህ ከምትኖርበት ቤት ወጥተህ የግል ቤት ለመግዛት፣ ታክሲና አውቶቡስ ከመጋፋት የግል መኪና ይዘህ እንደፈለክ ለመንቀሳቀስ ብቻ ከሆነ አላማ የተፈቀደ ሙባህ ተግባር ነው ይባላል ግን አላማህ ከዛም ዘሎ በምታገኛቸው ትርፍ ገንዘቦች ከአምስት ሳንቲም ጀምሮ አላህ የሚወደውን ነገር ለመስራት ከልብህ ነይተህ ከተንቀሳቀስክና ባገኘህም ትርፍ የበኩልህን አስተዋጽኦ የምታደርግ ከሆነ አንተ ንግድ ላይ ብቻ ሳትሆን ዒባዳም ላይ ጭምር ነህ ማለት ነው። የዒባዳ ትርጉሙ ሰፊ ነው። ዒባዳ ወይም አምልኮ ሲባል ሶላት፣ ዘካ፣ ጾም፣ ሐጅ የመሳሰሉት ቤዚክ የሆኑ የእስልምና ተግባራት ላይ የሚገደብ አይደለም። እነዚህ ዋና የአምልኮ ዘርፍ ቢሆኑም ሁሉንም የህይወት ዘርፍ ያጠቃልላል፣ ዒባዳ ነው። ዒባዳ ወይም ደግሞ አምልኮ በቅዱስ ቁርአን ውስጥ በብዙ መልክ ነው የመጣው። አንዳንድ ጊዜ አምላካችን አላህ ቀጥታ ትዕዛዝ በመስጠት እንድናመልከው ነው የሚያዘን። ሱረቱል በቀራ ቁጥር 21 ላይ ብንመለከት አዑዙ ቢላሂ ሚነሽ ሸይጣኒር

واعبد الله ولا تشرك به شيئا አላህን በብቸኝነት ተገዙ፣ በሱ አምልኮ ላይ አንዳችንም ነገር አታጋሩ በማለት ቀጥታ በትዕዛዝ መልክ እንድናመልከው ያዘናል ማለት ነው። አንዳንድ ጊዜም ደግሞ ፍጥረታትን ያስገኘበት ዓላማና ግቡም ይሄው አምልኮ ዒባዳ መሆኑን በማስረዳት እንድናመልከው ይጋብዘናል። ለምን ተፈጠረን ብለን ጥያቄ ስናነሳ አላህ በሱረቱ ዛርያት ቁጥር ሃምሳ ስድስት ላይ እንደነገረን ወማ ከለቅቱ አልጅነ ወልኢንሰ ኢላ ሊያቡዱን ጂኒዎችን ጋኔሎችንም ሆነ ሰዎችን እኔን በብቸኝነት ሊያመልኩኝ ሊገዙኝ እንጂ ለሌላ ዓላማ አልፈጠርኩም በማለት የተፈጠርንበትና በዚህ ምድር ላይ የተገኘንበትን ዓላማ በመዘርዘር እንድናመልከው ይጋብዘናል አንዳንድ ጊዜ ደግሞ አላህን እንድናመልከው በቅዱስ ቁርአን ውስጥ በምን መልክ ይነግረናል? ከመሐከላችን ነቢያትና ሩሱሎች የተላኩበትን ዓላማ በመግለጽ ለምንድነው ከሰዎች መካከል ሰዎች ተመርጠው የተመረጡ ሰዎች ነቢያትና ሩሱል ተደርገው የተላኩት ሲባል፣ ይሄው ዓላማ ምንድነው? አላህን በብቸኝነት እንድናመልክ ሊያስተምሩን ነው። ሱረቱ ነሕል <سؤال> ቁጥር 36 ላይ ወለቀድ በዐትና ፊ ኩል ኡመቲን ረሱላ አኒ አንዕቡዱላህ ወጅተኒቡጣቆት በየሕዝቡ ሁላ መልክተኞችን ልከናቸዋል። ስንልካቸውም አንዕቡዱላህ አላህም በብቸኝነት ተገዙ ወጅተኒቡጣቆት ጣዖታትንም ከማምለክ ራቁ በማለት ራሳቸው ተግብረው ማህበረሰባቸውን እንዲያስተምሩበት ነው። ከዚህ ውጪ ለሌላ ዓላማ እንዳልተላኩ ሱረቱል አንቢያ ሃያ አንደኛው ሱራ አንቀጽ ሃያ አምስት ላይ ይነግረናል።

ወሕይ ብናወርዳል ብናወርድለት እንጂ ይህንን መልእክት ሳይዝ ለህዝቦቹ መልክተኛ ሆኖ የተላከ አንድም የለም፣ በማለት ስለ ዒባዳ ያስተምረናል። አሁንም ለአራተኛ ጊዜ በሌላ መልኩ ቅዱስ ቁርአን በምን መልኩ ያስተምረናል ከተባለ መለኮታዊ መጽሐፍቶች ከአላህ ዘንድ የወረዱበትም ምክንያት ይኸው ዒባዳን ለማብራራት መሆኑን በመግለጽ በዚህ መልክም መገዛት እንዳለብን ይገልጽልናል። ሱረቱና ል

እነሆ ከእኔ በስተቀር በእውነት የሚመለክ ሌላ አምላክ የለምና እኔን ብቻ አፍሩኝ፣ እኔን ብቻ ተጠንቀቁኝ በማለት ህዝቦቼን አስጠንቅቁ ብሎ አላህ መለኮታዊ መጽሐፍትን አብራሪ አድርጎ ያወርዳል። አንዳንድ ጊዜ ደግሞ አሁንም ይህንኑ ዒባዳ በብቸኝነት እንድናመልከው በምን መልኩ ይገልጽልናል ከተባለ፣ ለአምስተኛ ምን እንላለን?

በሽርክ ያልቀላቀሉ ሰዎች ኡላኢከ ለሁሙል አምን፣ እንደዚህ አይነት ሰዎች ፍጹም ደህንነት ፍጹም ሰላምና መረጋጋት አላቸው። ወሁም ሙህተዱን፣ ወደ ቅን ጎዳናና ወደ ጀነቷ መንገድ የተመሩ ማለት እነሱ ናቸው በማለት አላህን የማምለክ አላህን የማመን ውጤቱ ፍጹም ሰላምና ደህንነት ወደ ጀነት ጎዳና መመራት መሆኑን ይገልጽልናል ማለት ነው። እንደዚሁም አሁንም ለስድስተኛ ጊዜ የዒባዳን አስፈላጊነት ጌታችንን በምን መልኩ ይገልጻል ከተባለ፣ የዒባዳ ተቃራኒ የሆነውን ሽርክን በማንሳት የሽርክን አስከፊነት ይነግረንና በዒባዳ ላይ እንድንበረታ ያዘናል ማለት ነው። እንደ ምሳሌ ያክል ሱረቱል ማኢዳ ቁጥር ሰባ ሁለት የመርየም ልጅ ዒሳ ለህዝቦቹ ብሎ የነበረውን ምን ብሏቸው ነበር ያ በኒ እስራኤል

እንደዚህ አይነት ሰዎች በደለኞች ናቸውና ለበደለኛ ከሃዲያን ከእሳት የሚያድን ረዳት የላቸውም፣ በማለት የሽርክ ፍጻሜው ጀሀነም እሳት ውስጥ መዘውተር ነው ብሎ ስለሚገልጽልን ወደ ዒባዳ በዚህ መልኩ አላህ ይጠራናል ማለት ነው። በሱረቱ ኢስራአ ቁጥር 39 ላይ ይሄንን ነው ሐሳብ እናገኛለን። ወላ ተጃአል ማአላህ ኢላሃን አኻ። ከአላህም ጋራ የምትገዛው ሌላን አምላክ አታድርግ። እምቢ ብለም ታደርግ ከሆነ